ፊልድ ማርሻል ብርሃኑ ጁላ ስጋት ነው ሲሉ ላስተላለፉት መልእክት ያልተጠበቀ ምላሽ ተሰጠ። አቶ ዮሐንስ ባያሌው በፍርድ ቤት እየተሰራ ነው ያሉትን ሴራ በግልጽና በድፍረት እጅግን በምሬት ተናገሩ። የአማራ ፋኖን ፎቶ በማህበራዊ ሚዲያ የለጠፈው ግለሰብ ላይ የተመሰረተው ክስ፣ እኝን መረጃዎች በዝርዝር ሳታችን በስፋት እናስደምጣቸዋለን። በሌላኛው መረጃችን ደግሞ የኢራን የቴሌቪዥን ጣቢያዎች የሲቪል ተቋማት ሳይሆኑ የፕሮፓጋንዳ መሳሪያ ናቸው። ኢትዮጵያ እስራኤልን ደግፋ ኢራንን ደግሞ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 አቃቤ ሕግ ሆን ብሎ ችሎቱን አሳስቷል። ይኸው ከአሁን ቀደም አቃቤ ሕግ ስለ ምስክሮች ሁኔታ ሲገልጽም በራሳቸውና በቤተሰቦቻቸው እንዲሁም በንብረታቸው ላይ ጉዳት የደረሰባቸው ስለመሆኑ፣ እናም ልዩ ጥበቃ የሚያስፈልጋቸው በመሆኑ በጥበቃ ስር እንደሚገኙ ነበር ያሳወቀው። ይሁን እንጂ አሁን ላይ አቃቤ ሕግ እንደገለጸውም ምስክሮቹ በሙሉ የፌዴራል ፖሊስና የመከላከያ ሰራዊት አባላት ስለመሆናቸው ነው። አቃቤ ሕግም ጥበቃ እየተደረገላቸው ነው ያላቸውን አካላት ላለፉት ስምንት ወራት እንኳን መጥተው ሊመሰክሩ አልቻሉም። ምንድን ነው ችግሩ? ወይስ ደግሞ አሁንስ ድረስ ስልጠናቸውን አልጨረሱም? ለነገሩ ታንክና ዙ 23 ይዞ ጥበቃ እየተደረገለት ነው የሚለው ነው የሚገርመው። ለመሆኑ የፌዴራል ፖሊስና መከላከያ አባላት የሆኑ ምስክሮች ምን አይነት ጥበቃ ነው የሚደረግላቸው? ሲልም አቶ ዮሐንስ ባያሌው መልእክቱን ይቀጥላል። እንደምንሰማውም የኢትዮጵያ መንግስት የምስክር ማሰልጠኛ ማዕከል እንዳለው ነው። ኦፊሻል በሆነ መልኩ ሰርቲፋይ አያደርጋቸውም እንጂ እኛ የምናውቀው አቃቤ ከፍተኛ የሆነ ሴራ ና አሻጥር እየሰራ መሆኑን ነው። አሻጥሩ መታወቅ አለበት ሲሉም ይቀጥላሉ። አቃቤ ህግ ማስመስከር ሲያቅተው የፍት ሂደቱን ማጓተት ነው እንደ መፍትሄ ቆጠረው። በመሆኑም ተከሳሾች ያልተፈረደብንን ፍርድም በሂደቱ ብቻ እንድንቀጣ እየተደረግ ነው። አቃቤ ህግ ፍርድ ቤቱን አሳስቷል የምንለውም ለዚህ ነው። የአማራ ክልል ምክር ቤት አባል አቶ ዮሐንስ ባያሌው በፍርድ ቤት የተናገሩት ነው። ከፊልድ ማርሻል ብርሃኑ ጁላ ንግግር በኋላ ሶማሊያና ግብጽ የሁለትዮሽ ትብብራቸውን አጠናክረው እንደሚቀጥሉ አስታወቁ። ይህንን ያስታወቁት የሶማሊያው የውጭ ጉዳይ ሚኒስትር በዚያው ከሚገኙት የግብጽ አምባሳደር ጋር ውይይት ባደረጉበትም ወቅት ነው። ሚኒስተሩ አብዱልሰላም ድሃይም በጽህፈት ቤታቸው የግብጹን አምባሳደር መሐመድ አልሳድን ጠርተው ማነጋገራቸውም ተዘግቧል። ውይይታቸውም የሶማሊያን ልማትና ብሔራዊ ደህንነት ለማጠናከር በጋራ መስራት ላይ ያተኮረ መሆኑን ዘገባዎችም ገልጸዋል። በስፍራው የነበሩ ዲፕሎማቶችን በምንጭነት የጠቀ ዘገባዎቹም ሚኒስተሩ ግብጽ ከረጅም ጊዜ አንስቶ ለሶማሊያ እያደረገች ያለውን ድጋፍ አድንቀው፣ በተለይም በትምህርት በጤናና አቅም ግንባታ ላይ ትልቅ እገዛም እያደረገች መሆኑን እንደገለጹ ማስረድተዋል። የግብፁ አምባሳደር በበኩላቸውም ሀገራቸው ለሶማሊያ መንግስትና ህዝብ የምታደርገውን ድጋፍ ለመቀጠል ቁርጠኛ መሆናቸውን እንደገለጹ ዘገባዎቹም አስታውቀዋል። እንደ ዘገባዎቹ ኮንም ይህ ውይይት የተደረገው የኢትዮጵያ መከላከያ ሰራዊት ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በሶማሊያ ውስጥ የውጭ ኃይሎች ጣልቃ ገብነትን ለሀገራቸው ብሔራዊ ደህንነት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 በርገና በ1996 ዓ ም የወጣውን የወንጀል ህግ አንቀጽ 32 ሀ ለእና አምርዋ ድንጋጌም በመተላለፍ የወንጀል ድርጊት መፈጸሙን የአቃቢ ህግ ክስም ያመላክታል። ተከሳሹ በዋና ወንጀል አድራጊነት ተካፋይ በመሆን በሀሳብ በወንጀል ድርጊትና በሚሰጠው ውጤትም ሙሉ ተካፋይ በመሆንም መንግስትን በጦርነት ከስልጣን ለማስወገድ አስቦ በህገ ወጥ መንገድ የጦር መሳሪያን በመታጠቅ ከኢትዮጵያ መንግስት ጋር ጦርነት ውስጥ በመግባት እየተዋጋ ያለውንና ራሱን ፋኖ ብሎ የሚጠራውን የጽንፈኛውን ቡድን የ የፕሮፓጋንዳ ክንፍ በመሆን በርገና ወንድማገኝ የሚል የዋትሳፕ አካውንት ከፍቶ ነበርም ሲሉ የቡድኑ ልሳን ለሆኑ በዋነኝነትም ዘመድኩም በቀለ ለተባለ ግለሰብ በየካቲት 22 ቀን 2016 ዓ.ም ለቡድኑ የፕሮፓጋንዳ ስራ ግብዓትም የሚሆን በአርባ ምንጭ ከተማ መንግስት ቤት እያፈረሰ ነው የሚል መልእክት እንዲሁም በየካቲት 27 ቀን 2016 ዓ.ም የመንግስትን ስርዓት ለመገርሰስ ብቸኛውን አማራጭ የትጥቅ ትግል ነው የሚል መልእክትን ማስተላለፉ በአቃቤ ህግ ክስ ላይ ተገልጿል። እኔም አንዱ የዛ አካል ነኝ ፋኖን ደግፋለው። ሁሉም ሰው የድርሻውን ሊወጣ ይገባል የሚልና ስርዓቱን በተለያዩ አማራጮች ማዳከም አለብን የሚል መልእክትን በቪዲዮ ቀርጾ ለዘመድ ኩን በቀለ እንደላከም ተገልጿል። ወንድማገኝ ገብሬ በሚል ስም በተከፈተ የቲክቶክ አካውንት ላይ የተገለጹትን የፕሮፓጋንዳ መልእክቶች በቪዲዮ አስራይቶ ከ ከአስር ያላነሱ ሰዎች የተመለከቱት የመንግስትንም ስም የሚያጠልሹ ተግባራትን ሲፈጽም ነበር። እንዲሁም ራሱን የአማራ ፋኖ ቡድን አመራሮች ፎቶ በመለጠፍ እንዲሁም ማንነታቸው ያልታወቁ የጦር መሳሪያ የታጠቁ ግለሰቦች ፎቶ በመለጠፍ ጦርነትን የሚያባብሱ የተለያዩ መልእክቶችን በማሰራጨት እንዲሁም ወጣቱን ለጦርነት የሚያነሳሱ መልእክቶችን በማህበራዊ ሚዲያ በስፋት እንዲሰራጩ በማድረግም ወንጀልም ተከሷል። ተከሳሹ በአጠቃላይ አመስ ቀስቃሽ የሆኑ በርካታ የፕሮፓጋንዳ መልእክቶችና ቪዲዮዎችን ሲያጋራና ሲያነሳሳ እንደነበር የክስ መዝገቡም ያስረዳል። ተከሳሹ የቀረበበትን ክስ ክዶ በመከራከሩ አቃቤ ክሰውና የሰነድ ማስረጃ አቅርበዋል። በዚህም መሰረት ተከሳሹ የቀረበበትን ማስረጃ ማስተባበል ባለመቻሉ የፌዴራል ል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብር ወንጀል ችሎት ተከሳሹን በሰባት ዓመት ጽኑ እስራት እንዲቀጣ ወስኖበታል። እስራኤል የከፈተችው ጦርነት አላማ ኢራንን ማጥፋት ሳይሆን እስራኤልን ማዳን ነው በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ የተናገሩም የኢራን የቴሌቪዥን ጣቢያዎች የሲቪል ተቋማት ሳይሆኑ የፕሮፓጋንዳ መሳሪያ ናቸው ሲሉም ነው የገለጹት። እስራኤል ከስድስት ቀናት በፊት በኢራን ላይ በሌሊት ድንገት በከፈተችው በድሮንና በሚሳይል የታገዘ ወታደራዊ ጥቃት መነሻነት የተጀመረው ጦርነት ዓላማ ኢራንን ማጥፋት ሳይሆን እስራኤልን ማዳን ነው ሲሉ በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ ተናገሩ። አምባሳደሩ ይህንን ያሉት በትናንትና እለት ለመገናኛ ብዙሃን ባለሙያዎች በሰጡት ጋዜጣዊ መግለጫ ነው። በተደጋጋሚ ኢራን የኒውክሊየር እና የባሊስቲክ ሚሳይሎች ባለቤት ልትሆን አይገባም ሲሉ የተደመጡት አምባሳደሩ እስራኤል ወደ አውዳሚው ጦርነት የገባችው የሕልውና አደጋ ስለተጋረጠባት ነው ብለዋል። ጦርነቱ ከመፈንዳቱ በፊት በሁለቱ ሀገራት መካከልም ስልሳ ቀናትን የፈጀ ድርድር አካሄዱንም ያስታወሱ ሲሆን ኢራን በድርድር ወቅትም ሳይቀር እስራኤልን የማጥፋት እቅዷን ለማሳካት እንቅስቃሴ ውስጥ ነበረች ሲሉም ከሰዋል። እስራኤል ራሷን ከመጥፋት ለመታደግ የገባችበት ጦርነት ፍትሐዊ ነው። የእስራኤል ጥቃት በኢራን ሳትቀደም በፊት ቀድሞ የተሰነዘረ እንጂ ኢራንን ማጥፋትን ታሳቢ ያደረገ አይደለም ሲሉ ከጋዜጠኞች ለቀረበላቸው ጥያቄ በሰጡት ማብራሪያም ገልጸዋል። ኢራን እስራኤልን ብቻ ሳይሆን መላው አውሮፓን ሊያወድም የሚችል የኒውክሌር መሳሪያ ዝግጅት ላይ ነበረች ያሉት አምባሳደሩ ኢራን አላማዋ እስራኤልን ማጥፋት እንደሆነ በግልጽና በተደጋጋሚ ማሳውቃለች። ይህ ሁኔታውም ከንግግር አልፎ ተግባራዊ እንቅስቃሴ ውስጥም ገብቷል። የእስራኤል መንግስትም ዜጎቹን ከጥፋት የማዳን ኃላፊነቱን ለመወጣት ወደዚህ ጦርነት ለመግባት ተገዷልም ብለዋል። አምባሳደሩም ኢራን እስራኤልን ማጥፋት የፈለገችበት ምክንያት ምንድን ነው ሲልም የመረጃ ምንጫችን ላቀረበላቸው ጥያቄ ኢራን የኒውክሌር ባለቤት መሆን የፈለገችው እስራኤልን ለማጥፋት እንደሆነ ግልጽ ነው። የዚህ ምክንያት ግን ለእኛም አልገባንም። የድንበር ግጭት የለንም። ከ2000 ኪሎ ሜትር ርቀት ላይ ከሚገኝ ርቀት ተነስተው አስር ሚሊዮን የሚበልጡ ዜጎችን ከታሪካዊ ቦታቸው ላይ ማጥፋት የፈለጉበት ምክንያት ግልጽ አይደለም የሚል ምላሽን ሰጥተዋል። እስራኤል በኢራን ላይ የከፈተችው ወታደራዊ ጦርነት አላማ ራሴን ከጥፋት ለማዳን ስል ሳይቀድሙኝ በፊት የሰነዘርኩት ጥቃት ነው ብትልም ወታደራዊ ያልሆኑ እናም ከኒውክሌርና ባለስቲክ ሚሳይሎች ማብለያ ጋርም ግንኙነት የሌላቸው ተቋማትም ጥቃት ሲሰነዘርባቸውም ይስተዋላሉ። ታዲያ ለአምባሳደሩ እስራኤል የሲቪል ተቋማት ላይ ጥቃት የሰነዘረችው ለምንድን ነው የሚል ጥያቄ ሲቀርብላቸውም አምባሳደሩ በሰጡት ምላሽም የቴሌቪዥን ጣቢያ የእስራኤል የፕሮፓጋንዳ መሳሪያ እንጂ የሲቪል ተቋማት አይደለም ብለዋል። ቴሌቪዥን ጣቢያው የኢራንን ጨካኝ መንግስት የሚያገለግል ተቋም ነው፣ የፕሮፓጋንዳ መሳሪያ ነው። ይህ በመሆኑ እስራኤል የኒውክሌር ፕሮግራሙን ለማዳከም እና ለማጥፋት በምታደርገው ጥረት የቴሌቪዥን ጣቢያው የጥቃቱ ሰለባ ሊሆን ይችላል ሲሉም አብራርተዋል። ከ2000 ኪሎ ሜትር ርቀት ላይ የተካሄደ የሚገኘው የሁለቱ ሀገራት ሀገር አቋራጭ ጦርነት በአፍሪካ ሀገራት ላይ የሚያደርሰው ተጽዕኖ ምንድን ነው በሚልም ለቀረበላቸው ጥያቄ ዶክተር አብርሃም ሲመልሶም ጦርነቱ አፍሪካ ላይ ተጽዕኖ ያሳድር ተሰንድራል የሚል እምነት እንደሌላቸውና እስራኤል የኢራን የኒውክሊየር ፕሮግራም ሙሉ ለሙሉ መውደሙን ስታረጋግጥም ጦርነቱ እንደሚያበቃም ነው የተናገሩት። ውድ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ቸርቆዩልን